አሚር እንዲመለስ እኮ ማድረግ ትቻለሽ አንቺ። እኔ መከርኩት ነገርኩት አ መምከር መንገር አይደለም፣ በቃ ቤት ካልተመለስክ በቃ ከኔ ጋር መሆን አትችልም። አትዩ፣ አንቺን መስማት ከቻልሽ እኮ ታለ። ስለዚህ አንቺን ብሎ ወጣ። አንቺን ብሎ ስለወጣ ቤት ሊገባ ማትሰጩው ማለት ነው። እያናድሽኝ ነው ወቂ አለቅሽም ግን፣ ዛሬ ልጄ ትመልሺዋለሽ አትመልሽም? አጭሩ ጥያቄ አላቅሽም። ልጄ መልሽ በቃ። ተመልሳት ሁም እንዴ እን አንቺን ተከትሎ እኮ ነው የወጣው። ለምን አልቀየምሽም? ዞር በይ። እኔ ነኝ። አትደፊ። ለሚሰገደው ለፈጣሪ ብቻ ነው። ለአላህ ብቻ ነው የሚሰገደው። ለእኔ አትስገጅልኝ። ሰው ነኝ ነኝ ግን ያጠፋሽው ጥፋትሽን፣ ያደረግሽው ድርጊትሽን። ወይ አሰላሙ አለይኩም ውድ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ አላችሁ ወይ? እኔ ደህና ነኝ አልሐምዱሊላ። ዛሬ እንግዲህ የአሚር እናት ደውላልኝ ቤቲን እንድታመጣልኝ እፈልጋለሁ ብላኝ፣ ለዛም ቤቲ ማለት ከካሜራ ጀርባ በጣም ብዙ ነገር ማለት ከአሚር እናት ጋር ብዙ ነገር ስናወራ ነበረ ከእሷ ጋርም እሷንም ለማሳመን ብዙ ነገር እንትን ያልኩት፣ ምክንያቱም ያው ካሜራ ላይ አላደረግኩትም ጭቅጭቃችንን ዘርም እንድታይ ስላልፈለግን እና ያለውን ነገር ነገሬያት እንትን ብላለች። ያው የፈለገች አይቲንክ ለማውራት ብቻ ነው እና ምንም አይፈጠርም እንዳልኩሽ ማለት ነው። ይህ ደግሞ ስላለው ችግር የለ ያልገባ ልሻለው አይቲንክ ያው አሚር ከቤት በመውጣቱ በጣም አዝናለች ነበር። ደውላ በጣም ያለቀሰች እኔ ራሴ አብሬት አልቅሻለሁ። ምር በጣም አሳንዝናኛለች አት አሚርም ደግሞ በጣም ትክክል እንዳልሰራ ታውቂያለሽ። ረ በቻልሽ መጠን አንቺም አሚርን ለመቆጣት በዚህ ሰዓት እናቱን ጥሎ ነው አንቺ ጋር የመጣው። ገባሽ? ይሄ ነገር ትክክል እንዳልሆነ ማወቅ አለብሽ። ቢወድሽ ራሱ እናቱን ጥሎ ወደ አንቺ መምጣት ይሄ በጣም ለምን ስንት አመት ሙሉ ዘጠኝ ወር ቦዳ አርግዛ። እንደገና ስንት አመት ሙሉ እንደዛ አሳድጋ ዛሬ ላይ አንቺን ብሎ እንትን በማለት እኔ በጣም ተበሳጭቻለሁ። ከአንቺ ጋር ለምን አንቺን መረጠ ምናምን ሳይሆን በቃ ትክክል ያልሆነ ነገር ነው የገባሽ። ስለዚህ አንቺ እንደምንም አድርገሽ አሚርን ወደ ቀልቡ እንዲመለስ ማድረግ ይኖርብሻል ብዬ ነው የማስበው። አይደል? ምንም እንትን አላልሽው? ኧረ እየሞከርኩ ነው አሁንም ማዘርም እሱን ነገር ነው የምታወራሽ፣ እርግጠኛ ነኝ። ምክንያቱም ላወራ ትፈልጋለች፣ ምንም ልታወራሽ አትችልም። ከዛ ውጭ ያው ልትልሽ የምትችለው ነገር ቢሆን ስለአሚር ጉዳይ፣ ስለዚህ ጉዳይ ነው የምታወራሽ መቼም እንጂ። ስለዚህ በቃ አሚር ስለወጣበት ጉዳይ ነው የሚሆነው። ገባሽ? አንቺም ብሎ ስለሆነ የወጣው ከእሷን በቃ ልቧ ተሰምቷታል። ልቧ ነው ሰጠነኝ እኔም ምረጠኝ እሷ ምረጣት ያልኩ ታሪክ የለም ሲቀጥል ደግሞ እናት ያልባረከችው ትዳር የትም እንደማይደርስ አውቃለሁ እኮ ስለዚህ አሁን እሱን ነገር ወደ ቀልቡ ተመልሶ እንዲመለስ የማድረግ ሀላፊነቱ አንቺ ላይ ነው የሚወድቀው ነግረዋለሁ ከዚያ የበለጠ ምንም ማድረግ አልችልም ብዙ ነገር ማድረግ ትችላለች እሱን ግን ችግር የለውም አሁን የማሚን ሀሳብ እንስማ ሄደን ማለት ነው ዋናው የማሚን ሀሳብ መስማት አለብ ውድ ፋሚሊ እንግዲህ ያው ማሚ እንዳለችኝ ቤቲን ይዘህልኝና ነው ያለችኝ። እንሄዳለን ወደ ቤት እዛ አካባቢ ነው ያለ ነው ሰፈር ውስጥ ያለውን ጉዳይ ለእናንተ እንንገር ብለን ነው እንግዲህ። እንገባና ደግሞ የምትለውን አብረን እንሰማለን። እንሂዳ ዘጋይትሻ አታስቤ የሚፈጠር ነገር የለም። በቃ ማውራት ነው እንፈታለን። ነገሩ በንግግር የሚፈታ ነገር ነው እንጂ ምንም የሚያሳስብ የሚያስጨንቅ ነገር አይደለም። እና ውድ ፋሚሊ እናንተም ያው ከኛ ጋር ሆኖ እናንተ ብዙ ተጨንቃችኋል በዚህ ጉዳይ። እኔ ምንም በማላውቀው ነገር ነው እዚህ ውስጥ ገብቼ፣ ግን ያው በዚህ መሀል ማውጣት ስለማልችል፣ እናትየዋም እንደዛ እንትን እያለች ትቼ እንትን ማድረግ ስለማልችል ነው። እኔም የሚችለው ነገር ለማድረግ እየሞከርኩኝ ያለሁት እንሂድና ደግሞ ውስጥ እየጠበቀችን ስለሆነ እናታችን እሷ ጋር ሄደን ያለውን ነገር አብረን እናያለን። እስከ መጨረሻ ድረስ ከኛ ጋር ሆኑ ላይሽ ሰው እስከ አድርጋችሁ እያምገንኝ ውድ ቤተሰቦች እንግዲህ ደርሰናል ቤት ያው እንዳልኩት ቤቲን ይዣት መጥቻለሁ። ይዘህልኝና ባልሽን መሰረት ግን ያው መጀመሪያ ላናግረሽ ብዬ ነው ወደዚህ እሷ በር ላይ ትቻት የገባሁት ማለት ነው። ቤቲ መታለች፣ ግን በግድ ነው በቃ። እንዴት በግድ ነው? አሳምኜ ይዤ መጣሁት ማለት ነው። ለምን በግድ ማለት መምጣት ሳትፈልግ ወይ አንቺን ማየት ሳትፈልግ ቀርታ ሳይሆን አፍራና ፈርታሽ እናትንሽ ትፈር ያለሽ ግድ ነው ከአክብሮትም የተነሳ ምናምን አፍራሽ ነው እና ምንም ነገር ያው አይፈጠርም ብዬ ተስፋ አድርጋለሁ። አይፈጠርም ሱማኔ እንግዲህ ልጄን ይግባ። እኔ ለልጄ ብዬ ነው እንጂ እሷን ፈልጊያት አይደለም። አሁንም ቢሆን ይገባኛል ልጄን ያው ታቃለ ሶስት ቀን ዛሬ ሁለተኛ ቀን ነው ከወጣ። እኔም እሷን እንዳለ እሷን አለቤቴ መኖር አልችልም ብሏላ። እኔ ደግሞ አሚርን ለአንድ ቀን ለእንኳን ወጥቶ መኖር አልችልም ወላሂ፣ እውነቴ ነው። ስለዚህ ከልጄ ጋር ብቻ ልጄን ብቻ ታስገባለኝ። እንግዲህ እስኪ ታናግሪያታለሽ ነገር እንትን ስላልሽ ያለው ነገር እናወራታለን፣ እንሻላ ሁሉም ነገር ደግሞ ይስተካከላል ብዬ አስባለሁ። አንቺም ደግሞ አላህ እንግዲህ ጠንካራ ያደርግሽ፣ የምችልበት አቅም ይስጠኛ፣ የምችልበት አቅም ይስጠኛ። የምትጋጥማ ፈተና ነው ማለት አይደለም። እኔ ሞክር ያለው የምችለውን ያክል ወላሂ በቃ ለማናገር ሞክሬ ያለው ግን በቃ አልሰማኝም ጭራሽ ማለት ነው። ለዛ ነው አሁን በቃ እኔ ነገር እንደነገርኩሽ ሁሉ ነገር ማለት ነው። እንዳልሽ ነው በቃ ሄጂ ያናገርኩት ግን ይሰማኝ አልቻለም። ምናልባት አንቺ ያሰብሽበት መንገድ ያው እስቲ ትምጣና ቤቲ፣ ምናልባት በእሷ በኩል የመልስ ተካከል የሚችል ነገር ይኖራል ብዬ አስባለሁ። በእኔ በኩል እንግዲህ ያው አልቻልኩም። አፉ በይ አራፊቱ ግን በቃ ልለው አልቻልኩም። ምንም ማድረግ በቃ እሷን ስላለ እሷ ላይ ነው ነገሩን ስላለ እሷን ታስተካክልልኝ ትምጣና፣ ምንም በቃ እሺ፣ ብቻ ቅድሜ ላናግርሽ ብ ልንገርሽ ብዬ ነው። እዣ ትመጣለው በተረጋጋ መንፈስ እና ያስባለሁ። ምናልባት እኔ ትክክል ነች በእሷ ላይ መናደድሽ ምናምን ዛሬ ግን እንዴትሽን ዋጥታ ግኛለሽ ነገሮች እንዲስተካልጄም፣ ሳይሆን ለግዴ ለልጄ ብዬ ነው ለልጄ ብዬ ነው እንጂ፣ ታቃለ በደንብ እንትን ተናደሽበታል። አቃለ እሱ እንግዲህ በቃ እዣት ለምጣና እንትንላለን። ድቤ ሰዎች ጠብቁኝ፣ እዣት መጣሁ። ያው እንግዲህ ቤት ይመታለች፣ ሁሉ ቤተሰቦች ቀና በይ ቀና በይ፣ ችግር የለም። ያው ልታናገረሽ ትፈልጋለች እና እንደምታናገርሽ ምናምን እንግዲህ ለእኔ ያልነገረችም፣ ያው በግድ ነው አንቺን ምስ ያልኩት። ብዙ ነገሮች ተፈጥረዋል። እንግዲህ አንቺ ማጥፍተሻል እኔ ማጥፍቼም ይሆናል። አፋት ብንባባል ጥሩ ነው፣ ግን አይ በቃ ለአላህ ነው የሚሰገደው። እና እኔ አሁን የአንዴና የመጨረሻ የምለምንሽ ነገር ቢኖር አሚር በአንቺ ምክንያት ሶስት ቀን ዛሬ ሁለተኛ ቀኑን ከወጣ ተከትሎች ወጥተዋል። ስለዚህ እንድትመለሽልኝ እኮ አሁን ሁሉም ነገር በአንቺ እጅ ነው። ለምን አለ አንቺ አለቤቴ መኖር አልችልም ብሎ ነው ተከትሎሽ ይወጣ። እኔም ደግሞ እናት ነኝ። አንቺም እናት ሊኖርሽ ይችላል አይደል እንዴ? ስለዚህ እኔም አለ አሚር መኖር አልችልም። ለምን ታዛዥ ልጄ ነው። መልሽልኝ። መቼ ወሰድኩት? ተከትሎሽ እኮ ነው የወጣው

አንተ መሰለሽ ቤት አንቺን ብሎ ነው የወጣ። ሁን እዚ ጋ ባለፈው ቪዲዮ አይተሸዋል ብዬ ያስባለው ከአንቺ ልቅ ከሳ ልቅ አንቺን መርጦ የወጣው ማለት ነው። እኔ ሞክር ያለው ልነግረው ማለት ነው አልሰማኝም። ስለዚህ አሁን እዚ ጋር ማሚም በጣም አልቻለችም። በቃ ታቅያለሽ፣ እናት ነች፣ የእናት አንጀት ያዊ ታቅያለሽ። እና ይህን ነገር በምን መልኩ ነው ማስተካከል የምንችለው? ገባሽ? ለዛ ነው አሁን እሷ ጋርም እንትን ማለት አትች መፍረድ ማለት ነው። በቃ እሷ እዚህ ጋር እያሰበች ያለችው እሷን ሳይሆን አንቺን ብሎ ስለወጣ እሷን አይሰማትም፣ አንቺን ይሰማሻል። ለዛ ነው እኮ መከር ያለው ግባ እናት ቤት ግባ ብዬዋለሁ፣ ግን ምንም ምንም የሚለኝ ነገር የለም እሱ ዝም ብ በቃ አንቺ ነው የሚለኝ። እና ምንድን ነው ያስነካሽው? ልጄ ምንድን ነው ያደረግሽው? እንዴት መካከል አሚር እኮ ነው አውቃለሁ ባህሪኝ ልጄ፣ ምንድን ነው ያደረግሽው? ንገሪኝ። ምን አውቃለሁ ምን እንዳቀመስሽው፣ ምን እንዳበላሽው፣ ንገሪኝ። ማለት እንደዛ እንኳን ሳይሆን ያው ማለት አንቺ ማድረግ አትችይ፣ አታልቅሽ ያሁን እዚህ ጋር መልቀስ ምናምን ሳይሆን፣ እኔም ጠዋትም ማታም እያለቀስኩ ነው፣ ከእሱ ከወጣት ጀምሮ አንቺ አልቅሽ ባዝንብሽ አንቺ ጥሩ ይመስልሻል? ነገርኩሽ፣ ልጄን አስገቢልኝ። እንደወጣ መልሽልኝ ነው ቤት መልሽልኝ ነው የምልሽ። በቃ አንቺ እንደምንም ብለሽ አሚር እንዲመለስ ማድረግ አሚር እንዲመለስ እኮ ማድረግ ትችያለሽ። አንቺ አርን መምከር መንገር አይደለም በቃ ቤት ካልተመለስክ በቃ ከእኔ ጋር መሆን አትችልም። ማቴው አንቺን መስማት ከቻል እኮ ታዲያ፣ ስለዚህ አንቺን ብሎ ወጣ ብሎ ስለወጣ ቤትን ሊገባ ማትሰጩ ማለት ነው። ተመለስ ብዬ ኧረ ተይ ቤቲ ተይ ተይ እያናደርሽኝ ነው ሽልኝ ስለዚህ እኔና እሷን ካልሰማ ማንን ነው የሚሰማው? እሺ ምን ታርጋ አሁን? እሷ ምን ታርጋ? አንቺ እጅ ላይ ነው እኮ አሚር ያለው። እያነድሽኝ ነው። ወቂ አለቅሽም፣ ግን ዛሬ ልጄ ትመልሽዋለሽ አትመልሽም። አንጭሩ ጥያቄ፣ ሽናቅድሽም ልጄ መልሽ በቃ ተመልሳት። እንዴ እንዴ፣ አንቺን ተከትሎ እኮ ነው የወጣው በቃ መመለስ ካልቻለ ከአንቺ ጋር ብቻ ትችያለሽ። ያለሽ አንቺ በምንም ነገር ማስመለስ ትችያለሽ። ለምንድን ነው እንትን ማለት አታሳዝንሽም እኮ አታሳዝንሽም? እናት እኮ ነች እኮ። በቃ ምን እንደሚደረግ እኔ አላቅም። እኔ መልሹን ልጄ ወይ ደግሞ በቃ ነገሮች ይፈጥ- አንቺ፣ የመጣ ስልክ ቡድን ነው የተፈጠረው። እርታዬ፣ በእናትሽ ተይ፣ እርታዬ አለ አሁን ብር ይተይ

ማለት እሺ ቆይ አሁን የእሱ ጥያቄ የነበረው ታርቃችሁ እሱ ያተቀበላችሁ ምን፣ ሁለታችሁ አንድ ላይ ወይ ማሚ፣ እንደዛ ለምን በናትሽ፣ ይቅርታ ወይ ተቀበይልሽ። ይቅርታ ምንድን ነው ይቅርታ መቀበላችሁ? አሁን አሚር መመለስ አንቺ ምንድን ነው የከበደሽ? ነው ልጄን ለመመለስ ምንድን ነው የከበደሽ? ለምንድን ነው የማይሰማሽ? ባይሰማሽ ተከትሎ ይወጣል እንዴ እና አንቺን እኮ ነው ያስወጣሽው። እኔ ልጄን ምን እንዳደረግሽው አላህ ያውቃል። አላቅልሽ፣ ምን እንዳቀመሽው አሚር። ወይ እንትን ነው አሁን ወይ ለምን እንደዚህ እናደርግም። በቃ የተታረቁና ከእሷ ይቅርታ አድርጊላት እና አንድ ላይ ይሁኑ፣ በቃ እና ከእሷ ጋር አብረው። እንደ ጭራሽ በቃ ልጄን እኔ በማስገባበት መንገድ አስገባደም ትውጣልኝ፣ በቃ አልፈልግም። ገና አሁንም ደግሞ አንቺም ለማስገባት ፈቃደኛ አደልሽ ማለት ነው። ተመለስ እያልኩት እኮ ነው ማሚ በቃ ይቅርታ አድርጊላትና ይቅርታ አድርጊላትና፣ ወይ በቃ አንድ ላይ እንትን ይበሉና ሰላም ይፈጠር። በቃ ምን ይሻላል? ምንም ሰላም የሚፈጠርበት ምክንያት የለም። ታዲያ እንደዚህ እንዴት ነው ታዲያ፣ ይሻላል በቃ ምንም አላቅም። ዞር በይለኝ፣ በጥፌ እንዳልልሽ ዞር በይለኝ። አንቺ ትንሽ አይከብድሽም እንዴት? መከራ ይቺ ያሳደጉት ልጅ ይዘሽብኝ ትወጫለሽ። እንደ ሴት ቡና ፍልቶ እኮ ያጠጣኝ ልጅ ነው። ታዛዥ ልጄ እኮ ነው። ይዘሽብኝ ሽንብኝ የወጣሹ ትንሽ አይከብድሽም እንዴ? ማልቀስ ያለብኝ እኔ ነኝ እንጂ አንቺ አይደለሽም። ማልቀስ ያለብሽ አንቺማ ተሳክቶልሻል። ይዘሽ ወጥተሻል አይደል እንዴ? ልጄን ብቻ መልሽልኝ። ይቅርታ ላርግልሻል። ልጄን መልሽልኝ። እሱማ ይቅርታ ካረግሽላት ይመለሳሉ። ሁለቱም አንድ ላይ አብረው አብረው እንዲሆኑ አልፈልግም። በፍጹም አሁን ይሄ ነገር ታ እንዴት ነው የሚሆነው? አብረው እንዲሆኑ አልፈልግም። በቃ አንዴ ያጠፋችውን አጥፍታለች። ይቅርታ አረግላት በቃ ነገርኩህ እኮ ይቅርታ አረግላታለሁ፣ ግን አብረው መሆን አይችሉም። ሁለቱ ደግሞ አብረው ካልሆኑ ያው እንደዚህ አይነት ነገር ነው የሚፈጠረው አላህ ይወቃል። ልጄን አስገደልሽብኝ። ልጄ ስንቴን አስወጋሹ፣ በጩቤ አስወጋሹ፣ አስጠፈጠፍሹ፣ መርዝ አስጠጣሹ። በአንቺ ምክንያት አይደል እንዴ? በአንቺ ምክንያት አይደለ ወይ? ምን ሆነ? የአንቺ ምንድነው? እውነት ያለሽ እኔ ነኝ እኮ ማልቀስ ያለብኝ ታዛዥ ልጄን ይዘሽብኝ ወተሻል አንድ ቀን ውጭ ማያድረው ልጄን ይዘሽብኝ ወተሻል እኔ ነኝ ወይ አንችንሽ ማልቀስ ያለብሽ እኔ ነኝ እኮ ማልቀስ ያለብኝ አሁን አርሞ ምንም ይቅርታ እኮ የሚባልበት ነገር የለም እኔ ልጄን እስካልመለሰችልኝ ድረስ ምን ነው የሚቅርታ እናደርግልኝ? ከታረቃችሁ ይመለሳል። ምን ነው ከታረቃችሁ የሚመለስ? መቼ ተጣላን እኔ እና እሷ? ለምን አልቀየምሽም? ዞር በይ፣ እኔን አትደፊ። ለሚሰገደው ለፈጣሪ ብቻ ነው፣ ለአላህ ብቻ ነው የሚሰገደው። ለእኔ አትሰገጂልኝ፣ ሰው ነኝ ነኝ። ግን ያጠፋሽው ጥፋትሽን ያደረግሽው ድርጊትሽን ወቂ። አሁንም ቢሆን ልጄ መልሽልኝ፣ አለበለዚያ ውጭ ልኝ ከዚህ ቤት። አሁንም ውጪ ልኝ፣ በቃ አሁንም ውጭ። በቃ አወጣሽ እኮ ልጄ፣ አስወጣሽ እኮ ልጄ። ሂጂ ውጪ ልኝ። በቃ በቃ። አብራችሁ ሁኑ ይሳካላችሁ። እሺ በቃ ችግር የለው። እናንተ ይሳካላችሁ፣ ጥሩ ትዳር ያድርግላችሁ። ሂዱ፣ ቀጥይ፣ ውጭ ልኝ ሂጅ ቀጠኝ፣ ሂጅ ውጪ። ቆይ ማሚ፣ እሺ ውጪ። በጥፊ እንዳልልሽ ዛሬ ተናድጃለሁ። እያናደርሽኝ ነው። ቆጣልሽ ያለ ውጪ፣ ውጪ፣ ውጪ። እኔማ አላለቀስኩ እንኳን አንቺ ማሚ ቤት ያታና ድጅኝ ብዬሻለሁ። እኔ መታሻለሁ፣ ነግሬሻለሁ። በጥፌ ነው የምልሽ። ምንም ይቅርታ የለም። ሂጂ በቃ። ይሳካላችሁ፣ እሺ። ጥሩ ትዳር ያድርግላችኋል። የአማረ ትዳር ያድርግላችሁ። ልጄን እንኳን አወጣሽ። ምን ላርግ ከዚህ በላይ እሺ? ምን ላርግሽ እሺ? አሁን ቀና በይ፣ በእናትሽ ቀና በይልኝ ብዬሻለሁ። ስርዓትሽን ያዥ አንቺ፣ በጥፌ እንዳልልሽ

ይህስራ ምሰለኝ። ለምን አንድ መፍትሄ ለማይፈጠረው ለምን ታመጣታለህ? እኮ እ እሷ እኮ አቅዳበት ነው የመጣችው። በቃ የራሷ አድርገዋለች እኮ እኔ ይሳካላቸው አብረው መሆናቸው ጠልቼ አይደለም። ግን ለምን ለምን ያ ሁሉ መከራ አድርሳበት ለምን አንድ ላይ ይሆናል? እህቱን አያገባም እኮ ነገም ግን ብቻ? በቃ እኔ ማድረግ የምችለው ነገር ሞክራለ እኔን ጠልቶኛል ተው እኔ ባይሆን ኖሮ እንደዚህ አይደረግም ስንት ስንት መከራ ያሳይችው ልጅ መርጦ ይወጣል እኔ እኮ ትመልስልኛለች ብዬ ነው አሁንም ያስጠራዋት ግን እሷ እምቢ ብሎኝ ነው እንደዚህ ብሎኝ ነው